ሴት ልጅናል ቀርቢም እኔ ክሎዝ ነኝ ይላል። ክሎዝ ናትንማ አየን እኮ። እንግዲህ ሰላም ጉዶች እንዴናችሁ፣ እንዴት ዋላችሁ አላቸው አለው እግዚአብሔር ይመስገን። አያችሁት፣ እኔ ክሎዝ ነኝ እኔ የተደበቀ ማንነት የለኝ የሚላል ብሩኬ። የተደበቀ ማንነትንማ አየን ማለት ነው። አይገርማችሁም? ክላ ቤት ሄዱዋል ማለት ነው ከሶስዬ ጋር ሰው አያችሁት፣ የተደበቀ ማንነት ይሄ ነው። የሰው ልጅ አያውቅም አይደርስ የሚላል እኔም ምላችሁት በዚህ አጋጣሚ ነገር ነገር ማናገር የሚፈልገ ነገር ብኖር ቡሩክ፣ አንተ የሆነ ነገር እያደረግክ ያለው በየዋህነት ሰው ግን አንቴን ፎቶ ቢዶ እየቀረጸ እንዳለ እያወቀ ማለት ነው። አንቴን ካን ያ ሰው ጋር በነጻ በጊዜ ጊዜን አሳልፍ ፈሉት ይላል እንጂ፣ ግን አንተ የምታደርገውና ያሳየው አክቶች ሁሉ ቢዶ ቀርጾ ነው እየለቀቀ ያሉ ማለት ነው። እና ሰው ለመረጃ ቪዲዮ የያዘ ነው ያለው። ግን አንተ ጀርባህ ላይ ቪዲዮ ምናምን እንደሚቀርጽ ካሜራ እንዳለ እያወቅ አይደለም ከማንም ጋር እንደፈለክ እየወንክ ነው ማለት ነው። አረ ተው ብሮ እግዚአብሔርን። ይቺ አሁን በጣም ነው የገረመኝ። እውነት በጣም ይገርማል። ሄሚ ግን ባለፈው ዳኔ ጋር የሄደችው ምክንያት እያወቅ አንጠልጥሌ ላይ ባልቼ የጠጥች ያታለው እያልክ ነበር። አየን እኮ እንግዲህ ውዶች፣ ይሄ ነው እንግዲህ የእናት ልጅ ነኝ። ነ ኪሎዝ ነኝ። ከሴት ጋር ሊገናኘም ሴት ላይ ማቀረብ ማቀረብ እኔ እኔ እንጂ አላቅም። ኪሎዝ ነኝ። ነ ኪሎዝነትን የማያየን እኮ ምን አክል ኪሎዝ እንዲሆን ሴት ልጅን ምን አክል እንደማታቀርብ አወቀን። ወይኔ ጉድ፣ የፈላ ጉድ። ቀን አይነጋማሉ፣ ውዶች፣ ጉድ ነው። እንካን ጉድ። እግዚአብሔርን። አይ አያችሁት፣ ኪላ ቤት ነው ማለት ነው ከዚች ልጅ ጋ ሰርግ ቤት ነው እስክላ ቤት ነው። እና በጣም ገርሞኛል። እውነቴ ነው የምላችሁት። ግን ቡሩክ ግን ማንነቴ የተጠበቀ ማንነት እንዳለ አየ። በጣም ምን እንጃ ቲክቶክ ላይ ዞሪ ዞሪ ሲል እና ብዙ ልጆች ለቋል። ብቻ ስቶሪ የተለቀቀው ግን ቲክቶክ ላይ ሳይሆን ቴሌግራም ላይ ነውና ከቴሌግራም ነው የመጣው ቲክቶክ ላይ እና ቡሩክ በእውነት ህይወቴ አታባላሽ ሰውዬ የምርር ነው ምልክ አንተ ግን በየዋሕነቴ በመልካምነቴ ከሰው ጋር ታሳለፍ አለ። ሰው ግን ፎቶ ቪዲዮ ለቆ ጀርባ ላይ ያስቀመጠ ነው ያለው እና ውዶች፣ እኔ ገርሞኝ እኔ የናቴ ልጅ ነኝ ሴት ልጅ ላይ ምናምን ይላል። ጉድ ጉዶች እየወጣ ነው የምርነ አይ፣ ጀርባክ ሳታይ አትፍረድ። ጀርባክ ሳታ እኔ ታማኝ ነኝ እኔ ጥፋት የለብኝ አትበል እያለ ነበር። አይ አይ፣ እህ ይሄ ደባቃ ማለት የሚባል ነገር እንደዚህ እንደዚህ ነገሮች ነው ማለት ነው። ምን እንደሆነ አሰለ ሄሚ እኮ የሆነ ነገር ሳታ ይኮ እንደ እሳት አትሆንም። አይታ ነው ገባ ከባ ቢታደርገው ጀርባ ላይ ቢታደርገው ነገሮች ይላል ነው እንደዚህ ያለችው ማለት ነው እንግዲህ እና ውዶች እኔ በጣም ገርሞኝ ነው ይሄ ነገር ሄሚ የልብ መጽናናትን ይስጥ እዚህ ተሻል እዚህ ነው ሽኩ እንዳን የልብ መጽናናት ይስጥ እግዚአብሔር ውዶች በጣም ወዳቸዋል በጣም ገርሞኝ ነው ይሄንን ቪዲዮ ሼር ላይክ አድርጉ በሌላ ደግሞ ሰብስክራይብ ያደርጋችሁ ሁለት ሺህ ብታስገቡ ደስ ይለኛል እና በጣም ወዳቸዋለሁ በይ ባይ ዳና ዳሩ ውዶቼ